ከልደኛ ነበርኩኝ፣ አሁን ግን እንጃ። ሳቄን ማሰረቀው ሀው ካለሽ አለሁ በይኝ። ምን ሆነች ነው ከቲክቶክ የጠፋሽው? አዎ ከቲክቶክም ከሶሻል ሚዲያውም ከሁሉም ነው። በነገራችን ላይ ያው እንደምታውቁት የራኩትኝ ብዙ ጊዜ ስልኬ ከኔጋ ነበረ፣ አሁን ግን ስልኬ ከኔጋ አይደለም። እኔና እኔ ብቻ ነን አሁን አብረን ያለ ነው። እና ያው ይቅርታ እንግዲህ እህት ወንድሞች መልሽ ስላላችሁ ነው አብድዬ ያው የጠፋሁትኝ ጠፍቻለሁኝ። እስኪ እንግዲህ እንሻላ አላህ ከፈቀደው ወደ ነበርኩበት ስመለስ እንመለሳለሁ ማለት ነው። እና ሁላችሁም እንዴት ናችሁ? ደህና ናችሁ ሆይ ቤተሰቦቼ፣ ሩትዬ ና አብረሽዬ ዛሬም እንግዲህ በዱባይ ከተማ ላይ እንደዚህ ፏብትን እያሉ ነው። በጣም ነው ደስ የሚለው፣ የእናንተ ደስታ የእኛም ደስታ ነው። ዜድዬ ያንን ሁሉ አመት ከምናምን ለነሱ ወጥረሽ ስትሟገች ነበርሽ ልጅ። አሁን ግን ምን ነው ላላችሁኝ፣ እንግዲህ እህቶቼ ነው የእነሱ ደስታ ሳያስደስተ ይቀርቶ ግን ያው በቃ እና ደስታቸው ደስታዬ ነው ማለት ነው። ብዙ ልጆች ዜድ ያሞች ነው ዜድዬ ምናምን በኮመንት በጣም እንትን ትናንትና በሰራው ቪዲዮ ድምፄ በጣም እንትን ብሎ ነበር እና ያው አየሩ ይሁን አላውቅም፣ አንዳንዴ ድምፄን ይዘቀኛል፣ አንዳንዴ ደግሞ ድምፄ እንትን ይላል ማለት ነው። እህቶቼ በጣም ይቅርታ እንግዲህ ለተጨነቃችሁ ልኝ በሙሉ በጣም ነው የማመሰግነው ነው በውስጥም እንደዚሁ ለምጠይቁኝ ሩትዬና አብርሽዬም እንግዲህ ያማረ የሰመረ የተዋበ ትዳር ያድርግላቸው። እንግዲህ በሀገራቸው ላይ ደግሞ ሁለተኛውን ፓርቲ ሰርግ የምንበላ ያድርገን እላለሁ። በሌላ ቪዲዮ እንገናኝ። ሰላም ኑ ባይ